ሰላም ጤና ይስጥልን እንዴት አላቸው የመልሕቅ ቤተሰቦች ጸጋዬ ሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል እስከ መጨረሻው ድረስ ከተከታተላችሁ ዛሬ አንድ ወሳኝ ነገር ለባልና ለሚስቶች እነግራችኋለሁ እስከ መጨረሻው ድረስ ተከታተሉ ሰኔ አንድ የሚጀመር ስልጠና አለ እንዳያመልጣችሁ በተለይ ባልና ሚስቶች ከሆናችሁ ራሳችሁ ላይ የሚሰሩበት ራሳችሁን በተለየ መንገድ የምታዩበት የሚገርም ስልጠና ነው ለበለጠ መረጃ 097745 ላይ ደውሉ ቀድማችሁ ተመዝገቡ በባልና ሚስት መካከል ያለን ነገር በጣም በብዙ በጣም በብዙ ስናወራ ቆይተናል ቆይተናል። አሁን ከዚህም በኋላ በጣም ብዙ ሚሊዮን ሰዎች ጋር እንደርሳለን፣ እግዚአብሔር ካገዘን፣ እግዚአብሔር ከረዳን ና እመኑኝ፣ እናንተም እራሳችሁ ላይ ለውጥ ታዩበታላችሁ። በጣም ብዙ ሴቶች መንገድ ላይ ያገኙኛል፣ በጣም ብዙ ወንዶች እና በ50 ዓመት የተቀየርኩት በአንተ ቪዲዮ ነው ይላል። በአንተ ቪዲዮ ነው እኔ ለባለቤቴ ሚስት መሆን የጀመርኩት ይላሉና ክብሩን እግዚአብሔር ይውሰድና በጣም ነው ደስ የሚለኝ ይህን ስሰማ ምክንያቱም እኛ የምናወራቸው ነገሮች የእውነት የሆኑ የሚኖሩ ነገሮች ናቸው። ስለ ቢዝነስ የምናወራው ስለ ቢዝነስ አይደለም፣ የምናወራው ስለ ትዳር ነው ስለ ህይወት ነው። ሚስትን ስለመውደድ ነው። ባልን ስለመውደድ ነው። ትዳርን ስለማክበር ነው። ልጆችን ስለማሳደግ ነው እና ይሄን ስትሰማ ግን አደራህን ምልክ ነገር የምትሰማው ለሚስት እንዳይመስልህ። ጨው ለራስህ ስትል ጣፍጥ ይላል ያገሬ ሰው። ሚስትም ይሄን ስትሰሚ ለባለቤት ስትይ መልካም እትሆኛለሁ እኔ መልካም ሆኖ ይሄን ቪዲዮ እንኳን የምሰራው ለራሴ ስል ነው፣ የሆነ ፐርሰንት ለራሴ ስል ነው፣ የሆነ ፐርሰንት ለሰው ስል ነው። የምታደርገውን ነገር የምታደርገው ለራስ ስትል እንደሆነ መጀመሪያ እርግጠኛ ነው። ተለውጠህ ጥሩ ሰው የምትሆነው ለሚስት አታስመስለው። ተለውጠህ ሽ ጥሩ ሚስት የምትሆኙ ለባለቤትሽ አታስመስ። ጥሩነትሽ ለራስሽ ነው። ጥሩነት ለራስ ነው። ደግነት ለራስ ነው። የሚጠቅመውም ምናንተኑ ነው። ከአንተን ከጠቀመ በኋላ ነው የሆነ ነገር ሌላ ሰው የሚጠቅመው። ለምሳሌ ስፖርት ብትሰራ፣ ስፖርት የሚጠቅመው ለአንተ ነው። ስፖርት መስራት ከሆነ የተዝረከረከ ሰውነት አስወግደሽ፣ በጣም የሚያምር ሰውነት የሚኖርሽ ጽዳትሽን የምትጠብቂ ከሆነ ጽዳትሽን በመጠበቅሽ መጀመሪያ አንቺ ነው የምታተርፊው፣ ከዛ ባለቤትሽ ያተርፋል። መልካም ሚስት ከሆንሽ መጀመሪያ የምታተርፊው አንቺ ከዛ በኋላ ደግሞ እሱ ደግሞ ይጠቀማል። ስለዚህ መሰረታዊ የሚባሉ ብንጠቀምባቸው ህይወታችን የሚቀይሩ ነገሮች ናቸው። እናንተም ከተከታተላችሁባቸው በጣም ብዙ ነገር ታገኙባቸዋለች። በተለይ ዛሬ ሁለት ሀሳብ ነው እ ይዤ መጣሁት። ባል ከሆንክ ሁለት ነገር ወቅ ማድረግ ያለብህ ከዛ ማድረግ የሌለብ መናገር ያለብህ ከዛ ደግሞ መናገር የሌለብ አንቺን፣ ማድረግ ያለብሽ እድሜ ልክሽን በታሪክ በትዳርም ፈቶ መውጣት ይቀላል ያንን ነገር ከማድረግ በጣም ሲበዛ ከባድ የሆኑ ምኖቹ ናቸው? ከባድ ማድረግ የማይገቡ ነገሮች ከባድ ናቸው። ዛሬ ቀላል ናቸው። ለምሳሌ አንቺን ብሎ ሴት ሴት ነኝ ነው የምትይው፣ አንቺን ብሎ ምን ሙልጭ አርገ ባለቤትህን መስደብ ነገ ገላውን አቅፈ እንትተኛ እስከማት ምስል ድረስ ቀላል ውጤቱ ግን ከባድ ይዞት የሚመጣው ውጤት ከባድ ነው። አንተን ብሎ ወንድ ወንድ ነኝ የምትለው እስኪ ወንድ ሁን በጣም አይምሮን የሚነካ ተመልሶ ያንቺን ገላ እንዳያቅፍ የሚያደርግ በጣም ከባድ ከባድ እና መጥፎ የሆኑ ቃላትን ስትናገሪ ዛሬ ቀላል፣ ነገ ግን እንደ ባልና ሚስት አንድ ቤት አይደለም አንድ ሀገር መኖር በጣም ከባድ ነው። በዚህ ንግግርሽ እንኳን አንድ ቤት መኖር አንድ ሀገር መኖር አንቺ እነሱ በጣም ከባድ ቃላቶች አጥንት የመስበር አቅም አላቸው። እኔ ዘ ፓወር ኦፍ ወርድን ምናልባት መጽሐፉን ካገኛችሁ አንብ የቃላት ኃይል አንድ ቃል ሰውን ፍቅር እንዲይዘው ያደርጋል። ከእናንተ አንድ ቃል ደግሞ እናንተን እንደ ጠላት እንዲያያቸው ያደርጋል። እንድትወደዱ የሚያደርጋችሁ ቃል ነው። እንድትጠሉ የሚያደርጋችሁ ቃል ማድረግ የማይገባችሁ ነገር ካደረጋችሁ እናንተ እወደዳለሁ ብላችሁ በታሪክ አትጠብቁ። ያ ነገር እናንተን የሚያስጠላቸው ተጠይ እንድትሆኑ የሚያደርጋችሁ ነገር በነገራችን ላይ ብዙ ጊዜ የምንሸወደው ነገር ምንድን ነው? ለምሳሌ እናንተ መካከል ይህን ቪዲዮ የሚከታተል አንድ ባለስልጣን ሰው ቢኖር ስልጣኑ የተሰጠው ነው። ጠብቆት ከቀጠለ ስልጣኑ ይቀጥላል፣ ካልጠበቀው ግን ስልጣኑ ያጣዋል። ዶግማ አይደለም፣ እሱ ላይ የተለጠፈ እንትን የማይቀየር ነገር አለ። የሚቀየር ነገር ነው። በትክክል ስልጣኑን ከተጠቀመ በስልጣኑ እያደገ ይመጣል። እሱ ደሞዙ ያድጋል፣ ክብሩ ያድጋል፣ ምኑ ያድጋል። ካልጠበቀው ግን እየወደቀ ይሄዳል። አንድ ሴት ባለቤቷ ወዷት አብዶላት አግብቷት ተወዳጅነቷን ጠብቃ የማትሄድ ሴት ከሆነች መሳደብ፣ መናገር፣ መቆጣት፣ መነጫነጭ፣ ሴክስ አላደርግም የራስ ጉዳይ፣ እንስሳ ከብት ብላ ባለቤቷን መሰድብ ሴት ከሆነች ትላንትና የተወደደችውን ያህል ዛሬ መጠላት ትጀምራለች። ትወርቃለች። ከዚህ ላይ ብዙ ሰው ትንሽ ሆኖ መኖር ወደ ላይ ከፍ ብሎ ሲኖር አንድ የሚረሳው ነገር አለ። ከፍታን ጠብቀ ማትቀጠል ከሆነ ታጠዋለክ። ደሞዝህን ጠብቀ ማትሄድ ከሆነ ሪትሙን ጠብቀ ማትሄድ ከሆነ ታጠዋለክ። በጣም ብዙ ሺህ ሰዎች አተውታል። ትላንትና ያገኙትን ዛሬ አተውታል። ስለዚህ እናንተ ጋር የተለጠፈ እንትን አይደለም የተሰጣችሁ እንትን አለ። የሆነ ነገር ታገኛላችሁ። በዛው መጠን ደግሞ ታጥቶታል። ጠብቃችሁ ካላስቀጥላችሁ፣ ሴት ከሆንሽ ያንን ሴትነትሽን ተወዳጅ ያረገሽን ካራክተር ጠብቀሽ ማትኖሪ ከሆነ ያንን ተወዳጅ፣ በጣም ነጭናጫ፣ በጣም ተናጋሪ፣ በጣም ተቆጪ፣ በጣም ኃይለኛ። አሁን እኔ እኮ የምቆጣው ከሰው የተነሳ እሱም የሚቆጣው ከአንተ የተነሳ አሁን እኮ የምናገረው ከሚስት የተነሳ አዎ ሚስትም የምትናገረው ከአንተ የተነሳ ነው። ወዴትም ማምለጥ የለም። እነሆ ሰኔ አንድ ለየት ያለ ስልጠናን አዘጋጅተናል። ይህን ስልጠና ለየት የሚያደርገው ለባለትዳሮችም ላላገቡ ወጣቶችም የሚሆን ይዘት ስላለው ነው። ሰኔ አንድ የሚጀምረው ስልጠና ለአንድ ወር የሚቆይ ሲሆን በውጭ ሀገርም በሀገር ውስጥም ያላችሁ ይህን ስልጠና መካፈል ትችላላችሁ። እንዴት ካላችሁ ይህ ስልጠና በዙም ስለሆነ ሰኔ አንድ ለሚጀምረው ስልጠና ቀድማችሁ ለምትመዘገቡ ደንበኞቻችን የትዳር ሐኪም የተሰኘው ልዩ መጽሐፍ በስጦታነት የምናበረከት ሲሆን ጥንዶች ሆናችሁ ለምትመጡ ደግሞ ልዩ ዲስካውንት አድርገናል። ስለዚህ ሰኔ አንድ የሚጀምረው ስልጠና ላይ ለመመዝገብ አሁኑ በ0977 40 50 ላይ ደውሉልን። መልሕቅ። የሚስት ችግር የባል ችግር ነው፣ የባል ችግር የሚስት ችግር ነው። እስኪ አንድ ምሳሌ ልንገራቸው። እስኪ መኪና ካለክ መኪናህን የነደደ ፀሐይ ስራ አቁማትና አንተ ቢሮ ግባል ስራን ከጨረስክ በኋላ እናና መኪና ስጎ ይችላል። እንደዛ የነደደ የጋለ መኪና ውስጥ የምትቀመጠው ማ? አንተ መኪና ነው። ደግሞ ያቺ መኪና ውሰዳትና ጥላ አንሰርተ ጥላ፣ የኔ መኪና እስኪ ቁጭ ቀስቀስ ያለ መኪና ላይ ቁጭ ቀስቀስ በሚገርም ስፒድ የሚሄድ ከዛ ደግሞ በጣም ሲሄድ ሲግል መኪናው ጉልበቱ ደግሞ ድጋሜ ያነሳል። ከዛ ደግሞ ድጋሚ ታሳርፋል። ይህንን ሲስተም ወደ ቤት አንጣው፣ ይህንኑ ነገር ወደ ቤት አንጣው። ባለቤትን በስሜት በአይምሮ፣ በሰውነት ቀዝቀዝ እንድትል አርጋት። እመነኝ ያልኩ ልናገር ብትል በምን ትናገራለች? ሁሌ በዚህ የምትናገር ከሆነ ይህንን ካነሳ በምን ትናገራለች? ሁሌ በዚህ የሚናገር ከሆነ እሱ የሚናገርበትን በምን ይናገራል? እኛ ፍላጎቱ የሌለን የሰላም ፍላጎቱ ለስሜት በጣም ቅርብ ነው። ቤት ለመበጥበጥ በጣም ቅርብ ነው። ለሰላም በጣም ነው። በዛ ላይ የሰላም ዋጋ ብዙ አናውቅም። ሚስት ሰላሙን ለባለቤቷ አይምሮን ሰላም ከሰጠችው ምን ይፈልጋል? ከሰላም ውጭ ምን ይፈልጋል? አንድ ወንድ ከሚስቱ ከሴክስ በላይ እኔ ህሊና ያለው ወንድ ከሆነ ጤነኛ ከሆነ ከሚስቱ አንድ ወንድ የሚፈልገው የእውነት ነው የምነግራችሁ፣ ሰላም ሰላም ከሰጠችው ሌላ ነገር አትነሳውም። ሌላ ነገር ሰታ ሰላም ከነሳችሁ ምንም አልሰጠችውም። ስለዚህ ማድረግ ያለብንን ነገር እናውቃለን። አንዳንዴ ደግሞ ማድረግ የሌለብንን ነገር አናቅም። በጣም ችግር የሆነ ሚስት ለምሳሌ ከባለቤቷ ጋር ሴክስ ማድረግ እንዳለባት ታውቃለች። ነገር ግን በነገር መንካት እንደሌለባት ግን አታቅም። ልትረሳው ትችላለች። በጣም ብዙ ሚሊዮን ባልና ሚስቶችን ያፈራረሰው ይሄ ነው። ማድረግ ያለበትን አንዳንዴ ያቃል። ማድረግ የሌለበትን አያውቅም። ሴቷን ማድረግ ያለባትን ታውቃለች፣ ማድረግ የሌለባትን ያ ማድረግ የሌለብን ነገር ቤታችንን ይበጠብጣል ትዳራችንን ገደል ያስገባል። እሱ ነው ቤትም ይበጠብጠው። እናንተ ቤታችሁ ላይ፣ ትዳራችሁ ላይ፣ ሕይወታችሁ ላይ ትንሽ ሰላም የሆነ ነገር የምትፈልጉ ከሆነ በተቻላችሁ መጠን ማድረግ ያለብኝ ነገር ምንድን ነው? ቁጭ ብላችሁ ጻፉት። ማድረግ የሌለብኝ ነገር ምንድን ነው? ቁጭ ብላችሁ ጻፉት። እኔና ባለቤቴ የቱ ጋር እንግባባለን? ጻፉት። የቱ ጋር ደግሞ አንግባባም? ጻፉት። ባለቤቴ ከኔ ምን ትፈልጋለች? ጻፈው። ሚስቴ ከኔ ምን ትፈልጋለች? ጻፈው። ባለቤቴ ከኔ ምን ይፈልጋል? ጻፊው። ባለቤቴ ደግሞ ምን ከኔ አይፈልግም? ደግሞ በጣም ስማርት ሴት እንደዚህ ነው። ለካ ችግር አለብኝ እኔ። አንድ ከስተመር መጣችና ቢሮ፣ ባለቤቷን እንዴት እንደከሰሰች አራት ጥያቄ ያልጠየኳት እንደዚህ አስቤዋል፣ አቅም ታምናላለች። አሁን ስድስት ዓመት ሙሉ ቤቷን ሲኦል ያደረገችው በገዛቸው ገሃንም ያደረገችው የተሳሳተ አመለካከትና እይታ ውስጧ ስለነበር አንድ ትናንትና ቢሮ የመጣ ከስተመር ሊፈታ በቃ፣ የእውነት ነው የምነግራችሁ። ጠበቃ እናግሮች ከዛ እሷ እንደዛ የሆነችው ከእሱ የተነሳ ነው። የእሷ እንደዚህ አይነት ባህሪ የመጣው ከእሱ የተነሳ ነው። የእሱ ባህሪ የመጣው ከእዛ የተነሳ ነው። እሱ በትክክል ሚስቱን ባለመምራቱ ነው ቤቱን የበጠበጠው። ትላንትና በህይወቴ ይቆጨኝ ነበረ ባልመጣና ባላወራ ይቆጨኝ ነበረ። በጣም ይቆጨኝ ነበር። እግዚአብሔር ነው የሚያውቀው ውስጤን። በጣም ይቆጨኝ ነበር ባልመጣ። አንድ ቀን ያወራነው እንግዲህ ሌሎቹን ቀን አላወራን አንድ ቀን እና አንዳንድ ጊዜ ሰዎችን ችግር አለበት ስትል አንተ ችግር እንዳለበት ሰው የሚነግር ሰው ስለጠፋ ማን ደፍሮ ይንገርሻ እንጂ አንቺ በቃ እሷ ጀግና ናት። እሷ ትፈራለች። እሷ ከተናገረች ይባላል ትዳሩ ይበጠበጣል። ማን ይንገራት? እኔ ደግሞ እኔ ካልነገርኩሽ ደግሞ ማን ይንገርሽ? እኔ ካልነገርኩ ደግሞ ማን ይንገር ያ አንተም ለእኔ ካልነገርከኝ እኔ ላይ የምታዩትን ችግር እናንተ ኮመንት ላይ ካልነገራቸው ማን ይንገር? እኔ ደግሞ እንደ ሞያ ለባልም ለሚስትም እኔ ካልነገርኳት ማን ይንገራት? ባለስልጣን ትሁን፣ ባለሀብት ትሁን፣ ሚሊነር ትሁን፣ እኔ እሱ ጉዳይ አይደለም። የከተማ መነጋገሪያ ሴትም ትሁን ችግሯን ግን ከመንገር የሚያገድ ምን ገንዘብ የምትከፍለ አትሊስት ችግሯን መስማት አለባት። ጉብዝና የቱ ጋ፣ ድክመት የቱ ጋ። ከዛ በኋላ ታስተካክላለች። ቤቷ ሰላም ሆና ትዳሯ ሰላም። ቤቷ ሰላም የሆነችለት ሴት ደግሞ እግዚአብሔርን ጠዋትና ማታ ተመስገን ብላ ከመኖር ውጭ ምን ትፈልጋለች? ምን ትፈልጋለች? አንድ ሴት ቤቷ ሰላም ከሆነላት ባለቤቷ፣ ነገር ፈልጋ ነገር ነገር የሚላ ሴት አለች። ከዚህ በፊት ነግሬያቸዋለሁ። ቤቱ ሰላም ሲሆን ነገር ነገር የሚለው ሰው አለ ብዬ ነግሬያቸዋለሁ። በቃ ቤቱ ሰላም ሲሆን በቃ ምን ምን አድርጌ ነው ምን ለምንድን ነው ጥሩ ሰው የሆንኩት? ምን ሆኜ ነው ጥሩ ሰው የሆንኩት የሚሉ ሰዎች አሉ። ሴትም ሆነ እኮ ነው ለምንድን ነው ጥሩ ሰው የሆንኩት? ለምንድን ነው ያልተጣላ ነው ብለው ነገር የሚፈልጉ ሰዎች አሉ። አንዴ ስፕሪት አለ መንፈስ አለ መቼም በአይን የማይታይ ባክቴሪያ ካለ በአይን የማይታይ ሴጣን የለም ብለን አናምንም አለ ይፈተናል ያው ው ሳይንቲፊካል ሳይኮሎጂካል ኢሞሽናል ሜንታል ፊዚካል ኢኮኖሚካል ፕሮብሌሞችን ቢኖሩ እንኳን የሴጣን ደግሞ ፈተና አለ ስለዚህ ሁለቱን ጎን ለጎን ብታዩ ትዳራችሁ ላይ ታተርፋለ ምን ጎን ለጎን ሁለቱ ወሳኝ ነገር ባለቤቴ ከኔ ምን ትፈልጋለች እኔ ደግሞ ከሷ የምንፈልግ? ምን ማድረግ አለብኝ? ምን ማድረግ የለብኝ? ምን መናገር አለብኝ? ምን መናገር ደግሞ የለብኝ? እነዚህን ሁለት መሰረታዊ ነገር አወቅህ ማለት ቤትህን ሰላም፣ ትዳርህን ሰላም፣ የህይወትህን ሰላም። ታዲያ በተቻላችሁና በተቻላችሁ መጠን ትዳራችሁን ሰላም ማድረግ የምትፈልጉ ከሆነ በትዳር ውስጥ ሁለት ነገር ብታውቁ፣ መብታችሁንና ግዴታችሁን። ምንድነው መብቴ? ምንድነው ግዴታ? ሚስትህን ፍቅር የመስጠት፣ የማበረታታት፣ የማድነቅ፣ የመሳም፣ የማቀፍ፣ ጊዜ መስጠት ግዴታ አለብ በሚስት ደግሞ የመወደድ መብት አለች። በባለቤትሽ የመወደድ መብት አለች። ስለዚህ መብታችሁ ብቻ አይደለም፣ ግዴታችሁንም እወቁ። ሴትም ከሆንሽ ስታወሪ ግዴታ፣ መብት ብቻ እንዳለች አታውሪ። በቃ ባለቤት ያልወደደኝም አላከበ ግዴታም አለብሽ። እሱ የሚገባው ነገር አለው እሱ የጎደለው ነገር አለው ከሚስቱ ከቤቱ የጎደለው ነገር አለ። ሚስት ከአንተ የጎደላት ነገር አለ። ይሄ ስለ መብት ብቻ አታውራ ትጨቃጨቃ ትጨዋል። እሱን ብቻ አታውራ። በዛ በኩል ደግሞ ባለቤት ግዴታ አለብ። አንተ ከሚስት ለሚስት ማድረግ የሚገባ የሚጠበቅብህ ነገር ያንን ካደረክ ቤቱን ሰላም፣ ትዳሩን ሰላም ታደርጋለህ። ስለዚህ በተቻላችሁ መጠን እንደዚህ አይነት ነገሮች ላይ ፎከስ ብታደርጉ ቤታችሁን ሰላም፣ ትዳራችሁን ሰላም ታደርጋላችሁ። ወይ ምንም ጥያቄ የለም። ስለዚህ ይሄን አስቡበት። እንግዲህ በስተ መጨረሻ ለዚህ ዩቲብ ቻናል አዲስ የሆናችሁ በጣም ብዙ ሚሊዮን ሰዎች ጋር መድረስ እንፈልጋለን። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ በኦንላይን በአካል ስልጠናዎቻችን መከታተል የምትፈልጉ ካላችሁ ሰኔ አንድ የሚጀመር ስልጠና አለ እንዳያመልጣችሁ። በተለይ ባልና ሚስቶች ከሆናችሁ ራሳችሁ ላይ የምትሰሩበት ራሳችሁን በተለየ መንገድ የምታዩበት የሚገርም ስልጠና ነው። ለበለጠ መረጃ 0974 ላይ ደውሉ፣ ቀድማችሁ ተመዝገቡ። ራሴ ላይ መስራት ፈልጋለሁ ትዳሬ ላይ መስራት ፈልጋለሁ ቅድመ ጋብቻ አንዳንድ ነገሮች ማወቅ ፈልጋለሁ ምትሉ አዲስ አበባና አቅራቢያ ላይ ነፃ ስልጠና ማክሰኞ ማክሰኞ ስልጠና አለ። እዚህ ማክሰኞ ስልጠና ብዙ ሰው ራሱ ላይ እያስተካከለ ራሱን እያስተካከለ ራሱን እየለወጠበት ነው። መግቢያ ዋጋ በነፃ ነው። እንዳያመልጣችሁ። ዘውትር ማክሰኞ ከ12 እስከ 2 ሰዓት ነፃ ስልጠና አለ። እንዳያመልጣችሁ። አመሰግናለሁ።